ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል የተከታታዮች ሰላማችሁ ይዛልኝ። ኦማይ ጋድ፣ የዛሬውማ በቃ አለለ። ውይ ቤተሰብ፣ እንዳልጮክ አይቻልማ፣ መጮ። ብቻ ትንፋሽ ቁርጥ ቁርጥ እያለ ነው። ምን እንዳልኩኝ ታውቃላችሁ? እውነት እግዚአብሔር ሰምቶኛል ነው ያልኩትኝ። እኔ ማታ ጸልዬ ውዶቼ ለምትፈልጉት ነገር ብቻ ሳይሆን በማንኛውም ሰዓት ጸልዩ ሲጨንቃችሁ ሲጨንቀን ብቻ የምንጸልይ ሰዎች አለን እኔ እኔ ለራሴ ስጸልይ ምንም ነገር ተሳክቶልኝ አያውቅም ለሰው ግን ይሳካልኛል አንዳንድ ጊዜ ይገርመኛል እግዚአብሔርን የምር ነው እውነት ነው እና በጣም ጨንቆኝም ከፍቶኝም ነበረ ምሽቱ ነገር ግን ዛሬ የሆነ ነገር እንደሚኖር ደስ ደስ ደስ እያለ የነበረ ውስጡን በአጠቃላይ የሀይሚዬ ደስታ የሚያስደስታችሁ እንኳን ደስ ደስ አላችሁ እንዴ ዱባይ እኮ ልትመጣልን ነው፣ እኛ ጋዙ ማለት ነው። ይሄ ነበር ሲያስጨንቀን የነበረው፣ በጣም ከሚባለው በላይ በጣም አስጨንቆን ነበረ። ያው እኔ ውዶቼ ብሩኬ ሊሄድ ይችላል ብዬ በደንብ ሙሉ ልቤ ልጠረጥር የቻልኩትኝ ማታ ሀይሚዬ ፖስት አደረገች የሆነ ነገር ኢንስትግራም ላይ ማለት ነው። እና ያንን አይቼ በቃ ተስፋ ቆረጥኩኝ። የሆነ ነገር ብሏት ሊሆን ይችላል ወይንም ደግሞ ተጓደኝ ጋር ስልክ እያወራሁኝ ኦ። ወይንም ቪዲዮን ካየች በኋላ የፖስተተች ፖስት መሆን አለበት። ይሄ ቤት ገብታ ቪዲዮን አይታ ነው በቃ ምናምን ነገር ከዛ ለዛ ከፍቷት ነው አሁን አላየችም። አይደለም መግቢያ ላይ ነበረ ብሩኬ ያወራው፣ ለዛም ይሆናል ብዬ ከእንደገና ደግሞ እንደዛ እያልኩኝ እያወራው ነበረ ስለ ሁሉም ነገር። ግን ፈጣሪ ይመስገን ተሳክቷል። በቃ ይዟት ሊመጣ ነው ሀይሚዬን ብሩኬ እግዚአብሔር ይስጥህ እውነት ምን እንደምንል አናቅም። በጣም ደስ ብሎናል። በቃ ይሄ ነው እኛ ፍላጎት የሀይሚ ደስታ፣ የሀይሚ ፍንድቅድቅድቅ ማለት። በተለይ ደግሞ ዛሬ ውዶች፣ አዋ መስላና የመጣች ጠጉሯን ተተኩሳ ጥፍሯን ተሰርታ ምናምን ምናምን፣ የኔ ሞዴሊስት፣ የኔ ሴት፣ እንዴት እኮ እንደምታምሪ ሀይሚዬ! ለአንቺ አንቺን የምገልጥበት እኔ ቃል የለኝም። የምሬን የልቤን ውስጥ ያለውን ነው እየተናገርኩ ያሉት፣ ቤተሰብ የማስመሰል አይደለም። ብዙ ጊዜ እኔ ሀይሚን ሳደንቅ የሚናደዱ ሴቶች አሉ። ተናደዱ፣ ለምን ገመድ አዘጋጅታቸው አንደኛችሁን አትሰቀሉም? እኔ ሀይሚን ላለማድረግ ወደኋላ ለብም። እናንተ ደግሞ የፈለጋችሁትን። ምንድነው ወንድ ልጅ ለምን አታደንቅም፣ ሴት ልጅ የምታደንቀው የተባልኩበት ቦታ አለ ቤተሰብ። እኔ ደግሞ ወንድ ልጅ ማደንቀው ፍቅረኛን ነው። ከዛ ውጭ ያለውን አላደንቅም። ላደንቅ እችላለሁ ግን እንደዚህ ልብ የሚሰር ስራ አድናቆት ሀይሚን እንደማገኛት ብሩኬን አላደንቅም። ብሩኬን አላደንቅም ስላቸው አልገልጥም። ፍቅር እንዴ እንደዚህ ምናምን ይሄ የሆነ ነገር አለ ትላለች። ቢያስብላለች እኮ ቤተሰብ፣ እንዴ ይች ልጅ ምንድን ነው ምናምን የሚያስብል ነገር ነው። እንደዛ ነገር። ለማንኛውም ቤተሰብ ተደስተ ብዛት እውነት ይሆናል ሌለ ላብ በላብ ነው የሆነ ፊቴ ማለት ነው እኔ በቃ ትንፋሽ ራሱ እየተቆራረጠ ነው እያወራሁ ያለሁት እንኳን ደስ አላችሁ ልበላችሁ ብዬ ነው የመጣሁት እኔ ስሮጥ ስሮጥ ነው የመጣሁት ቢዚ ነበርኩኝ ነገር ግን እንደዚህ አይነት አስደሳች ነገር እኔ አግኝቼ ሰምቼ ቤተሰቦቼ ይሄንን በጉጉት የሚጠብቁት ቀን ነው። እንዴት ነው እንኳን ደስ አላችሁ ማለት የሌለብኝ በሚለው እንኳን ደስ አላችሁ ለማለት መጠውኝ ብሩኬ ደግሞ የእኛን አንጀት ሲበላ ነበረ። የሀይሚዬንም አንጀት ሲቦረቡር ነበረ። እኛንም ሀይሚዬንም ነው ሰፕራይዝ ያደረገው። ሀይሚዬንም ብቻ አይደለም ዋናው፣ ችግር የለም። ሰፕራይዝም ተደረግንም አልተደረግንም ዋናው ኢምፖርታንቱ ሀይሚዬ መምጣቷና መምጣቷ ነው፣ አይደለም የሚፈለገው የኔና ሀይሚዬ እንኳን ደስ አለሽ። እኛ በጣም ከሚባለው በላይ ደስ ብሎናል። ጥላት እርር ድብን ድብን፣ ምን ምን በሉ ብሩኬ ሊመጣ ነው፣ እኔ ከሱ ልገናኝ ነው፣ እንደዚ ላደርግ ነው ምናምን፣ ሀይሚን ለማናደድ ጉርጓ ስቆፍሩ የነበራችሁ ጉርጓድ ፊት ሁላ ማለት ነው። አሁን ምን ትሆኑ ይሆን? ምን ብላችሁ ይሆን ይሄንን ስታዩ ምን ብላችሁ ይሆን? ለማንኛውም መልካም መቃጠል ይሄው ነው። ደግሞ እኮ ሲያምሩ ብሩኬና ሀይሚ ፍቅር በፍቅር ሲሆኑ አብሩ ሲሆኑ ሲያወሩ በፍቅር እንዴት እንደሚያምሩ እግዚአብሔርን። ውዶቼ እኔ ማስታወስ አልፈልግም፣ ይሄ የሚጣሉትን ምናምን ነገር እኔ ማስታወስ አልፈልግም። በጣም ነው የሚገባኝ፣ በጣም ነው ውስጤን የሚያደመው። እግዚአብሔር ነው የምላችሁ እንደዚህ ስትሆኑ እንዴት እኮ እንደምታምሩ በተለይ ደግሞ ውዶች የዛሬው የሀይሚዬ ደስታ እንዴት እንደዘለለች ሲነግራት ይዤ ሊሄድ ነው። አዎ ቃሌን አላጠፍኩኝም። ምን ታቃላችሁ? ቃሌን አከብራለሁ ምናምን ነገር አለ ብሩኬ። እኔ እነግራችኋለሁ፣ ጠዋት ላይ ቢዶ ሰርቻለሁ፣ ቢዶ ላይ አውርቼበታለሁ። አቃለሁ ብሩኬ ያለውን ነገር ይተገብራል፣ ቃሉን ያከብራል። ምናልባት በባለፈው እሷ ፕራንክ ያደረገችው ሰዓት ያው እኔ ትኬት ቆርጫለሁ ምናምን ትኬቱን ቀድጃለሁ ምናምን ስላለ ብሩኬት ቶሎ ስለሚናደድ በንዴት ውስጥ ሆኖ ቀዶትም ሊሆን ይችላል የሚለው ምናምን ነገር ጥርጣሬ እንዲፈጥርልኛ እንዲፈጥር ያደረገው በእኔ ልብ ውስጥ የሃይሚዬ ፖስት ነበረ። እግዚአብሔርን የማታው ማለት ነው። ምክንያቱም እኔ ውዶቼ እኔ እግዚአብሔርን ነው የምላችሁ። እኔ ሃይሚ ስትከፋ ደስ አይለኝም። በጣም ነው የሚከፋኝ ከሚባለው እና ይሄንን ነው በቃ ይሄንን ነው እኔ የምፈልገው እንደዚህ ፍንጥዝ ጥዝ ጥዝ ስትል ማለት ነው። ከዛ አይ ብሩኬ እውነት ቃል ነው ያጠሁት። እኔ ለዛሬው አቀር ማለት ነው ቤተሰብ እውነት እኔ ቃል ቃል ነው ያጠሁት። ለማንኛውም ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁ በኮመንት አስቀምጡ። ቤቱን ሰብስክራይብ አድርጉት ውዶቼ